ውድና የተከበራቸው ቤተሰቦቼ ስራ ጀምሬያለሁ። ስራ በጣም አስደማሚ አስደናቂ ስራ ጀምሬያለሁ ማለት ነው። ስራ ፈጥሬያለሁ። ሁላችሁም እንኳን ደስ ያለሽ እያላችሁ ቪዲዮን ጀምሩት ማለት ነው። ምንድን ነው ስራ የጀመርኩት? እንዴት ነው የጀመርኩት? በምንስ ተነሳሽነት ነው ይሄን ስራ የጀመርኩት የሚለውን አብረን እናያለን ማለት ነው። እስከዛው ግን ላይክ እያደረጋችሁ፣ ሰብስክራይብ እያደረጋችሁ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት ማለት ነው። አብራችሁ ተከታተሉን፣ ቆዩ። አመሰግናለሁ። ሰላም ዓለይኩም አሰላሙአሌይኩም ወረህመቱላሂ በረካቱ ሰላም ሰላም ነው። የተከበራችሁ ቻናል የቤተሰቦች ሰላማችሁም ስትፈልጉ ሁላችሁም በያላችሁበት ያለ ሰላም እና ዝነታ የላችሁ እያልከኝ፣ ውድ ቤተሰቦች የዛሬው ቪዲዮ ስትጀምሩ ማለት ነው ላይክ ላይክ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ ላለው። ዛሬ በጣም ደስ በሚል ሁኔታ ነው የመጣሁት። በጣም ደስ ብሎኛል እና ምንድነው ደስ ያስባልኝ ነገር፣ ስራ ጀምሬያለሁ። ስራ ጀምሬያለሁ። ስራ ፈጠራ ስራ ፈጠሩ ቤተሰቦች እና እኔ ደስ የሚል ስራ ፈጥሬያለሁ ማለት ነው። በነገራችን ላይ ስራ ክቡር ነው። ማንኛውም ስራ ቢሆን አትናቁ። ዋናው መስራታችሁ ነው ማለት ነው። ዋናው መኒ ነው፣ መኒን ብቻ ያስገኝላችሁ ስለዚህ እኔ ደግሞ ለምንድን ነው ስራም አልፈጥረው? ስራ መፍጠር አለብኝ። ለማዳም ኩሽና ብቻ መር መጥመጥ የለብኝም ብዬ ይሁላችሁ ስራ ጀምሬያለሁ ማለት ነው። እንግዲህ ምንድን ነው ይሄን ቆራሪ የሰበሰበችው እንዳትሉኝ ማለት ነው። በጣም አዋጭ ስራ ነው። እስከዛሬ እኔ ተሞኝቼ ኑሬያለሁ ማለት ነው። በጣም ተሞኝቼ ኑሬያለሁ ብዙ ጊዜ እነዚህ እቃዎች ሲያልቁ ቆሻሻ ነበር የምጥለው ማለት ነው። እና ለምንድን ነው ሁልጊዜ የቆጨኝ ነበር፣ ለምንድን ነው እቆይ፣ ይህን ሁላ እቃ ቆሻሻ የምጥለው? እዚህ ጋ የሻምፖ እቃ አለ፣ የፌሪቃ አለ፣ እዚ ጋ የቫዝሊን እራሱ አልቀርም ማለት ነው። የፀጉር ቅባት አልቀርም ማለት ነው። እዚጋ ዶድራንት አለ፣ ቫዝሊን ሎሽን አለ። እዚህ ጋ ደግሞ መጥረጊያ አለ ማለት ነው። ስለዚህ እነዚህ ያው የማይፈልጉ እቃ ናቸው። እነዚህን ቆሻሻ ጣይ ተብዬ ነው ማለት ነው። ያው እንግዲህ ይጣላል ምንም አንጠቀምበትም ማለት ነው። ነገር ግን እኔ ይህን ያክል ጊዜ ስኖር ቆሻሻ ውስጥ የቁጭ ሳርጋቸው በጣም ይቆጨኛል ማለት ነው ምክንያቱ ምንድነ ታውቃላችሁ? ኢትዮጵያ ቢሆኑ እነዚህ ስራዎች እየተጠራቀመ በፌስታ በማዳበሪያ አጠራቅመው ነው እናቶቻችን። ቆይችማ ለቡና መግዣ ይሆኑኛል ለእንትን ይሆኑኛል እየተባለ አሁን ኢትዮጵያ ላይ እንደዚህ ያለቃ አይጣልም ማለት ነው። በጣም ውድ ናቸው እነዚህ ማለት ነው። እና እናቶች እንግዲህ ችን እያጠረቃቀሙ ለቡና መግዣ ለእንትን መግዣ እያሉ ማጠራቀም ይዘዋል ማለት ነው። እንደ ድሮው ቆሻሻ ቦታ አይጣልም እና አሁን እኔም ያንን እያስታወስኩ ማለት ወይኔ ጉዴ ኢትዮጵያ ላይ እኮ ቢሆን ይሄን ነገር አይደረግም ነበር። እንደዚህ አስችሎ የቆሻሻ ላይ አልጥለውም ነበር እያልኩ ሁል ጊዜ ይቆጨኝ ነበር ማለት ነው። ነገር ግን ያው በቁጭትም አልቆየሁም ማለት ነው። ለምንድን ነው ይሄን ነገር ወደ ስራ ማስገባት የማልችለው ብዬ ከብዙ ማሰብ በኋላ ከብዙ ጥረት በኋላ ያው ተሳክቶልኛል ማለት ነው። በነገራችን ላይ ይህን ስራ ልትነቁት ትችላላችሁ፣ ነገር ግን በጣም አዋጭ ስራ ነው። ስራ ክቡር ነው። ሀገራችን ላይ ቆራሊው እየሰሩ ፎቅ የሰሩ ሰዎች አሉ፣ ከመነሻችሁ ማለት ነው። ቆራሊው ሲሰሩ የነበረ አሁን ባለ ሀብት ነው፣ እየኖሩ ነው። እና ማሻላ ብለናል። ስራ ክቡር ነው። ስራን ሳትንቁ ከሰራችሁ ነው ብዙ ደረጃ፣ ጥሩ ደረጃ የምንደርሰው። ስለዚህ እኔ ምንም አይነት ስራ ቢሆን ስራ አልንቅም። ስራ ክቡር ነው፣ እሰራለሁ። ገንዘብ ብቻ ያስገኝልኝ እና ሀላል ነገር ይሁን ማለት ነው። እና ስራ አትምረጡ፣ እውነት ነው። ማዳም ቤት ስንሰራ ብዙ ነገር እንሰራለን። ሽንት ቤት እናጥባለን፣ ብዙ ነገር እንሰራለን። መኪና እናጥባለን። መኪና አሁን የወንድ ስራ ነው የሚመስለው፣ ነገር ግን እኛው እንሰራለን ማለት ነው። እንደውም አንድ መኪና አይደለም፣ ሶስት አራት መኪና አምስት መኪና ስድስት መኪና እናጥባለን ማለት ነው፣ እየሰራ ነው። ስለዚህ ስራ ክቡር ነው፣ ስራ ፍጠሩ፣ ስራ አትናቁ። ሐላል ነገር ብቻ ይሁን እንጂ አትናቁ ማለት ነው። እና እስከ ዛሬ ስቆጭበት የነበረውን ለምንድን ነው እንደዚህ ቆሻሻ የምጥለው እያልኩኝ ይሄ ነገር እኮ ሀገር ቤት ቢሆን ኢትዮጵያ ቢሆን አይጣሉም ነበር። እነዚህ አሁን አንድ ኪሎ ቡና ይገዙልኝ ነበር እያልኩ አስብ ነበር ማለት ነው። ነገር ግን ዛሬ ምኞቴ ተሳክቶልኛልና ስራ ጀምሬያለሁ። ይህ ምንድን ነው? ከአሁን በኋላ እነዚህን መጣል የለም ማለት ነው። እያጠራቀምኩ ነው፣ ጀምሬያለሁ። በዚሁ አጋጣሚ እናንተም አትጣሉ ነው የምላችሁ፣ አጠራቅሙት እና ይሸጣል። እኔ እያጠራቀምኩ ነው። መሸጥ ከፈለጋችሁም ስልኬን አስቀምጥላችኋለሁ። ዜሮ ዜሮ እያላችሁ ስልኬ ላይ ደውሉልኝ ማለት ነው፣ ታገኙኛላችሁ። ከአሁን በኋላ መጣል የለም፣ እንዳትጥሉ እላችኋለሁ ውዶች። እያሁን አይታችኋል፣ እቃዎችን ብዙ ነገር አሁን እናንተ ቤት ይገኛል። የቅባት ብዙ ነገራቶች አሉ የሚጣሉ እቃዎች ማለት ነው፣ እዚህ ሀገር። እና እነሱ ሁላ አትጣሉ፣ አጠራቅሙ፣ አጠራቅሙ እና እኔ እወስድላቸዋለሁ ማለት ነው። አሁን እኔ ምን እንደማደርግ ምን ልታደርገው ይህን ነገር እያላችሁ ነው እኮ እንግዲህ። ነገር ግን የማደርገው አላጣም፣ አሳያችኋለሁ። እሺ ውድ ቤተሰቦች እና ይህ ወደፊት ለውጡን ስታዩ ትደመሙበት አላችሁ ማለት ነው። እና ወደች ምን አስባ ነው እያላችሁ ነዋ። እና እናንተ ማትጣሉ አጠራቅሞ በያላችሁበት እየመጣን እንወስዳለን። ዜሮ ዜሮ ብላችሁ ይደውሉልኝ እና ካርጎ ወደ ኢትዮጵያ እናደርጋለን ማለት ነው። ለምንደው ታውቃላችሁ፣ እዛ ቆራ ሊሆን ይሸጣል ማለት ነው። ስለዚህ ዜሮ ዜሮ እያላችሁ ይደውሉልኝ። በያላችሁበት ኢማራት ውስጥ በያላችሁበት ቦታ ሁሉ እየመጣን እንወስዳለን ማለት ነው። እናንተ ብቻ አጠራቅመው ቆሻሻ ትጣሉ፣ ቆሻሻ ትጣሉ። የምሬን ነው። እዛ ኢትዮጵያ ሄዳችሁ ይቆጫችኋል፣ ቆራሌው ስታጠራቅማችሁ ስትሸጡ ማለት ነው። ወይኔ አሁን ያን ሁላ የጣልኩት ሁላ ጦር ይሆንባችኋል። እሺ፣ እና ስለዚህ አትጣሉ ነው የምላችሁ፣ ውዶችዬ አትጣሉ። ለሁሉም ቀን አለው፣ ለሁሉም ጊዜ አለው። በቦታው ሁሉም ነገር ይወደዳል። በቦታው ሁሉም ነገር ይከበራል፣ ይፈለጋል። ስለዚህ ምን ለማለት ፈልጌ ነው? ያለ ቦታችሁ አትገኙም። በቦታችሁ ስትገኙ ተፈላጊነት ያላችሁ፣ ተወዳጅነት ያላችሁ ጥቅም ላይ የምትውሉት ሁላችንም በቦታችን ስንገኝ ነው ክብር የሚኖረን ማለት ነው። ስለዚህ ያለ ቦታችሁ አትገኙ ውላለሁኝ። ውድ ቤተሰቦች እና እንኳን ደስ ያለሽ እያላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ደስታችሁን እንድትገልጹልኝ እፈልጋለሁ እና ካሁን በኋላ ውዶችዬ እንዳትጥሉላችኋለሁ ማለት ነው። እኔ ይሄው ስራ ጀምሬያለሁ። ስራ ፈጠራ ፍጠሩ፣ ስራ ፍጠሩ። ኢትዮጵያ ሄዳችሁ ስራ አትናቁ፣ ፍጠሩ። አሁን አረብ ሀገር ቆይተን ይህንን ስራ ልንሰራ ነው፣ እንደዚህ ልንሰራ ነው፣ እንደዚህ ልንሰራ ነው አትበሉ። ሀባይቢ ሀገር ቤት ስንገባ ስራ ከመረጥ እንከስራለን። ስለዚህ ስራ ሳትመርጡ አዋጭ ነገር ከሆነ ዝቅ ብላችሁ መስራት ይኖርባችኋል። አረብ ሀገር ስንኖር ብዙ ስራ አንመርጥም፣ ያዘዙንን ነገር ነው የምንሰራው። ስለዚህ በሀገራችን ላይ የሀገራችንን አየር እየቀመስን እያጣጣምን ከቤተሰብ ጋር እየኖርን ስራ ሳንመርጥ ዝቅ ብለን እንስራ አላለሁኝ እና ደስታችሁን ግለጹልኝ ማለት ነው ቆራሌው ስራ ጀምረናል። ከአሁን በኋላ መጣል የለም ብላችኋለሁ፣ ውድና የተከበራችሁ ቤተሰቦቼ እና አበረታቱኝ፣ አበረታቱኝ። እሺ አበረታቱኝ። ው ይህንን አሁን ሀሳብ ይዤ ወደ ኢትዮጵያ መሄድ እፈልጋለሁ። እዛም በሰፊው እንደምሰራ ተስፋ አድርጋለሁ ማለት ነው እና አበረታቱኝ። ያላችሁን ዜሮ ዜሮ እያላችሁ ደውላችሁ በያላችሁበት እየመጣን እንወስዳለን ማለት ነው። ለዛሬው የነበረን ቆይታ ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ወሰላም አሌይኩም ወራህመቱላሂ ወበረካቱ። ቸር ቆዩልኝ። ለነበረን ቆይታ በጣም በጣም ነው ማመሰግነው። ስለምታበረታቱኝ ከልብ ከልብ አመሰግናለሁ። ውድና የተከበራችሁ ቤተሰቦቼ ያላ ሰላምና እዝነት አይለያችሁ እያልኩኝ የዛሬውን ቪዲዮ በዚሁ አጠናቅቃለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ቸርቅ ቆዩልኝ። አመሰግናለሁ።